ሰላም ውዴቱ ቤተሰቦቼ፣ እንደምናምታችሁ። እግዚአብሔር መስገን እንዴት ከረማችሁ? የረመዳን ስራ እንዲይዟቸዋል። እግዚአብሔር መስገን፣ በእኔ ሁሉ መልካም ነው። እስኪ ዛሬ ደግሞ ትንሽ የሚያማምሩ የጸጉር ማስያዣዎች እንሰራ ማለት ነው። ቁጭ ስንል የማናስበው ነገር የለም እና መጀመሪያ ጸጉር ማስያዣ ኖርማ ጸጉር ማስያዣ ሊኖረን ይገባል። ከዚያ ጥለት ከዚያም በኋላ ኪሮሽ እናዘጋጃለን ማለት ነው። ከዛ እንደዚህ እናስረዋለን። ጥላቱን ኖርማሉ ጸጉር ማስያዣ ላይ እናስረዋለን። እስኪ እንሞክረው፣ አብረን እንለማመድ ማለት ነው። ውድ የሆነ ጸጉር ማስያዣ እንደዚህ ሰፋ ያለ ጠጉር ማስያዣ የተጠቀምኩት ትንሽ ነው፣ ጸጉር ይብዛ ስላለ ማለት ነው። ከዛ እንደዚህ ቀጥ ዝም ብለን ምንጸልፈው ማለት ነው እንትን ላይ ፀጉር ማሰሪያ ላይ ዝም ብለን ነው የምንጠልፈው። አንዳንድ ትንንሽ ኪሮች ላይ እንጠመጥማለን። ከዛ ከታች እናስገባለን ማለት ነው። ከታች እናስገባለን፣ እናወጣለን። ከዛ በአንዴ ነው የምናወጣው። ያኔ በአንዴ ነው የምናወጣው። እናወጣለን ማለት ነው። እንደዛ ኪሮች ላይ አንጠመጥመን ማለት ነው። ኪሮች ላይ ጠምጥመን ሳይሆን ኪሮሹን ከታች እና ሹልክ እና ከጠጉር ማስያዣው በታች ከዚያ ጥለቱን ይዘን እንወጣለን ማለት ነው። ይሄ ያጭሩ ጥለት አብሬ እንትን መቋጠር ስላስጠለ አብሬ ስራው ይ ነው ማለት ነው። በቃ እንደዚህ እያለ ይቀጥላል ማለት ነው። በቃ ዝም ብሎ መጥለፍ ነው። ከታች እናስገባለን፣ ኪሮሹን ጥለቱን ይዘን እንወጣለን፣ በአንድ ላይ እናስወጣለን። አሁንም ከታች እናስገባለን ከዛ በኋላ እኪሮሽ ላይ አንድ እንጠመጠባለን ሁለቱን በአንዴ እና ሱ እናወጣለን ማለት ነው። በቃ እንደዚህ መጥለፍ ነው፣ ከታች ማስገባት፣ እኪሮሽ ላይ አንድ መጠምጠም፣ ከዛ ማስወጣት ማለት ነው። እስኪ ሙሉን ሰርተን እንመለስ ማለት ነው። እና በጣም ቆንጆ ስራ ነው። ሞክሮት እንደዚህ የሆነ ትንንሽ ጥለቶች ምናምን የሆነ መስራት እንችላለን ማለት ነው። ከመነገዛ እና ሙሉን ሰርቼ ተመለስኩ ማለት ነው። ሌላ አንድ ሰርቻለሁ። በነገራቸው ላይ እስ ከዛና ከዚህ የትኛው ይሻላል? ያኛው ከታች አንዳንድ ዮሽ ነው የሰራሁበት ማለት ነው። ትንሽ ለየት ያላል መሰለኝ ስራው። ትንሽ አነስ ያለች ነች ማለት ነው። ያኛው እና በቃ ዝም ብለን እዚህ ላይ አሁን ደግሞ አንዳንድ ዮሽ የምንሰራው ማለት ነው። አንዳንድ ማለት ኪሮች ላይ እንጠመጥማለን። እዛ በታች ጥለት ላይ እንጠርፋለን። አሁንም ኪሮች ላይ እንጠመጥምና ሁለት እናወጣለን። ከዚህ አሁን ኪሮሽ ላይ ደግሞ አንድ እንጠመጥምና ሁለቱም ባንዴ እንሸመጥጣለን ማለት ነው። እንደዛ ነው የምንሰራው። እናላችኋለሁ ያው መፈላሰፍ ጥሩ ነው ፈላሰፍ ጥሩ ነው እላችኋለሁ። የሆነ ነገር መሞክር አይከፋምና ዝም ብዬ ለሞክረው ብዬ ነው። እስኪ አብረን እንሞክር፣ አብረን እንስራው ማለት ነው። እውነት ቆንጆ ነው፣ ትወዱታላችሁ ደግሞ። ድሙ ቆንጆ ነ ይሆነልኝ እና አንዳንድ ነው የምንሰራው ማለት ነው። አንዳንድ ዮሽ ከዛ አንዱ ብስ ላይ አንዱ አብስ ላይ ሁለቴ ነው የምናደርገው፣ ምክንያቱም ጥብቅ ያለ እንዲሆንልን ማለት ነው። ጥብቅ ያለ እንዲሆን ያለንና ተታች ተላይ አሁን የምንሰራው አይነት ጥላት የሆነ እንትን ይላል እንደ ትርፍ ነገር ሆና ሲያልቅ ታውታላችሁ ማለት ነው እና የሆነ ጸጉር ለማስያዝ ቆንጆ ነጭ በፕላስቲክ ነገር አስይዞ ከላይ ከዛ ደግሞ ይሄንን ቢያደርጉበት በጣም ቆንጆ ሆኖ ማስያዣ ነው ማለት ነው። ታይቶ የማይታወቅ ብራንድ የሆነ የምሬን ነው ግን ቆንጆ ነው። እኔ ለመጀመሪያ ጊዜ ነው እየሞከርኩት ያለሁት። እስኪ ሞክሩት እናንተ፣ እንደዚህ እጅ ስራ የምትችሉ ሞክሩት፣ ተወዱታላችሁ ማለት ነው። በቃ አንዱ ውስጥ ላይ ሁለቴ ነው ምን ደግሞ ማለት ነው እዝህታች ቅድም የሰራነው ብስብስ አለ። እሱ ላይ ሁለት ጊዜ አንዱ ብስ ላይ ሁለት ጊዜ አንዳንዱ ልጆች እንሰራበታለን። ምክንያቱም ከላይ ያለው በርከት እንዲልልን ማለት ነው። በኋላ ያምራል። ጨርሽ የተመለስግኛ ትንሽ ለንትን ሙሉን ለማሳየት ደቂቃ ስለማይበቃኝ ነው። ስኪ ደግሞ ያን ያህል አያቀናብርም ሙሉን ማለት ነው። እና ልክ አሁን እንደምታዩት ትርፍ ትርፍ ሰርቶልኛል ማለት ነው። እና ቆንጆ ሆኖልኛል። ተወደዳችሁት? እስኪ የትኛውን ወደዳችሁት? ይሄኛውን ሰፋ ያለውን ወይስ ጸበብ ያለችውን የትኛውን እንደወደዳችሁ በኮሜንት አስቀምጥልኝ። ስለምትከታተሉ ከልብ አመሰግናለሁ። ለምታበረቱ ብሎ እግዚአብሔር ያበርታልኝ። አመሰግናለው። እና እንደዚህ አድርጋችሁ ስሩ። ቻው። መልካም ነው።